ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንግዲህ በሌላ መረጃ የመጣሁት ትናንትና ምሽት ላይ ዘመድኩን እንግዲህ በተለያዩ ሚዲያዎች ላይ ሀሳቦችን ሲያጋራ ነበር። ከዛ ከጋራቸው መካከል ላይ አንደኛው እንግዲህ የእህታችን የዘማሪት ዮርዳኖስን ልጅ በቪዲዮ አቅርቦታል። የድምፅ እና የቪዲዮ መልእክትም አስቀምጧል። እሱም በሰፊው የምንመለከተው ነው የሚሆነው ምናልባት ግን እንደመነሻ ይሆን ዘንድ አንዳንድ ጊዜ ላይ የሚነሱ ነገሮች አሉ። መጀመሪያ አንድ ምላሽ ለስጥ በጣም ብዙ ጊዜ ላይ ኮሚዩኒቲ ላይ እየተጻፈ ስለሆነ ለምንድን ነው እንደዚህ የእሷን ጉዳይ እንዳስጨረሳችሁት የመነኩሲያን ጉዳይ ለምርማት አስጨረሱት የሚል ነገር ነው። ከሁለት አንገር አንጻር ለመለስላችሁ። አንደኛ ነገር ይሄን ነገር በሚነሳበት ወቅት ላይ ወይ ደግሞ መነኩሻ ጉዳይ ሲነሳ እኔ በዛ ወቅት ላይ አክቲቭ ሆኜ እንደዚህ በማገለግልበት ሰዓት ላይ አልነበረም። ስለዚህ ባልነበርኩበት እና እንደዚህ አክቲቭ ሆኜ ባልሰራሁበት ዘመን ላይ እየመጣችሁ ባጠይቁኝ ተስፋ አደርጋለኝ። አሁን ላይ ተከስቶ ቢሆንና አሁን ላይ ዘገባ ቢሆን ግን ከመዘገቡ ወደኋላ አይደለም። አንደኛ ነገር እሱን እንትን፣ ሁለተኛ ነገር ደግሞ ባልተቀሰቀሰ፣ ባልተነሳ ሀሳብ ምን ላይ እንዳለ ምን ላይ እንዳደረሰ ዲኤንኤ ይመርመር አይመርመር፣ ምን ላይ እንዳሉ መነኩሳቱ ምን ላይ እንዳደረሱት ጋዜጠኛው ሚዲያ ምን ላይ እንዳደረሰ እግረኛው ሚዲያ ምን ላይ እንዳደረሰው በማላቀባ ቦታ ላይ ተነስቼ ድንገት ተነስቼ ማቀርበው ነገር ይኖራል ብዬ አላሰብም። አትሊስት የሆነ ነገር ይዤ ነው መንቀሳቀስ የምችለው እንጂ በሌለ ነገር ባልተጀመረ ነገር ባልተነሳ ነገር ላይ ይህን ነገር ባላነሳ ደስ ይለኛል። እና አባታችን አባ ገብረ ኪዳን በአንድ ወቅት ላይ ለምን እንደዚያ ዓይነት መከራዎች ይመጣሉ የሚለውን ነገር ያነሱትን ነገር እናንሳ ና ቀጥታ ወደ ዘመድኩ ሀሳብ ይመጣለኝ። እግዚአብሔር መልካም ከሆነ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በእሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የቲዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች። ለምንድነው እግዚአብሔር ማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ ያሁኑ ትውልድ ምን ብሎ ሊጠይቅ ይችላል። ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል፣ ይላል እግዚአብሔር በእኔ ስቃይ ደስ ይለዋል ወይ ለምንድነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ ነው። እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ ብርሃንን የፈጠርኩ እኔ ነኝ ጨለማንም የሰራሁ እኔ ነኝ አመፅ ሰላመ እፈጥር ሰላመ ወእገብር እኪተ ሰላምንም አመጣለሁ ክፋትንም እፈጥራለሁ አነ እግዚአብሔር ፈጠርኩ ዘንተ ኩሎ እኔ እግዚአብሔር ሁሉንም ይህንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ ብርሃንን እፈጥራለሁ ጨለማንን እፈጥራለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል ይፈጥራል። ምን ትላላችሁ እንዴ? ፈጥራለሁ ያለ እኮ ራሱ እግዚአብሔር ራሱ እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል። እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን ምፈጥር አምላክ ነኝ ይላል። እኔ ሰላምን ማመጣለሁ ጦርነትን ማመጣው ነኝ ነኝ ይላል። ከዛ መልሶ ሰው ደግሞ ምን ይላል? ደግሞ መልእክት ያዕቆብ ምዕራፍ አንድ ቁጥር ሶስት ላይ እያሜክር እግዚአብሔር በእኩ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል፣ ተጋጭቷል፣ አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ፣ መጽሐፍ ተጣልተው አያውቁም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ፣ እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳና ልብ ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ፣ ምክንያት ለድህን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው የሚያድን ነገር ከዚህ ሰውዬ ምን ላገኝ፣ እንዲሁ ምን አይቻልም አረው ነው የሚለው እንጂ እግዚአብሔር እንደው በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው ኃጢያትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን ኃጢያትን ብትቆጥር ባንተ ፊት የሚቆማን ማንም አይቆማም ቸርነትን ነው የሚቆጥር እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት? ሰውን ለማዳን ወርቅ እፈልጋለሁ ቢል ኑሮ ወርቅ ስንት ሰው ይኖረዋል እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መስላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እውርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ፣ ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ፣ ለእግዚአብሔር ግን ውሃ እንደ መስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እኳ መስጠት ቢሆን ውሃ ነው። እናመሰግናለን አባታችንን። እንግዲህ ይሄን ካየን አይቀር ወደ እንትን እንምጣ፣ ወደ ዘመድኩን አቀረበ ሚዲያ መረጃ እንምጣ እንስማስት ተጠበቡን በእውነት በጣም ተቸገሩ እንግዲህ፣ ከዛ በኋላ በደረጄ ነጋሽ ይዟቸው ወጣ ይዟት ወጣ፣ ተናገረች። በሁለተኛው ሌላ ጋም ቀርባ ሄዳ ተናገረች። አለም ሰማው። ዘመዴ ነግሮን ነበር። ዘመዴ ብሎ ነበር፣ ዘመዴ ብሎ ነበር፣ ዘመዴ ብሎ ነበር፣ ዘመዴ ብሎ ነበር፣ ዘመዴ ብሎ ነበር የሚለው ያማኔ መቼም ደሞዜ ነው። መጨረሻ ላይ ነው የምትባንኑት፣ ከሆነ በኋላ ነው የምትባንኑት። የትግሬው ጦርነት እንዳለቀ አማራ ይበላል ስን ስትቆብይ ነበር። ከሆነ በኋላ ነው ዘመኔ ብሎን ነበር የምትሉት። አሁንም የምናገረው ነገር በኋላ በኋላ ነው የምትሉት። እኔ ስም ጠቅሼ ነው የምናገረው፣ እገሌ እገሌ ብዬ ነው የምናገረው። ሆኗል አሜሪካ የሁ ጊዜ ደበበን አግኝቼዋለሁ። ሁለት ከባድ ሆኖ ስሞኜ ነው ሁለት ቦታ ለቅሶ አግኝቼዋለሁ። ህዝብ ያያችሁ ሰዎች መስክሩ። ምንም የግል ጸብ የለኝምን የልጅቷን ስቃይ ህማም ግን አውቀዋል አውቀዋል። እንዲህ አይነት ሰው ደግሞ ነፃ መውጣት አለበት። እሱም እሷ ስለነገረችን ብቻ ሳይሆን ነፃ መውጣት አለበት። ዘመኑ የሰጠው ዲኤንኤ መሳሪያ አለ። በዛ ቀርቦ ተነጋግሮ ነፃ መውጣት አለበት። በእውነት እኔ በአገልግሎቱ፣ በስብከቱ በምኑ በምኑ ምን እኔ እንከን የለበት ነገር ግን ይሄ ደግሞ ጾር ነው ያንዳንዶቻችን ተሸፍኖልን የወንዳችን ተሸፍኖልን። ነገር ግን እንደው ደግሞ ክህነት ደግሞ የሚባል ነገር አለ። ክህነት የሚባል ነገር አለ። እና ያንን ብለን ነበር ያለው። እሷ ወጣች ተናገረች። ከዚያ ካህኑ የተከሰሱት ካህን እኚህ ናቸው። ቄስ ደበበ ማለት እኚህ ናቸው በፎቶግራፉ የምታያቸው ማለት ነው። ዘመናት ስናገር የነበረው ይሄ ነው። በሀገር አሜሪካን የአንድ ቤተክርስቲያን አስተዳዳሪ ናቸው። እንግዲህ ከመምህር ግርማ ጋርም ደግሞ ያው ባለፈው ያያችበት ጦርነት የከፈትኩትም ያኔ ነው። መምህር ግርማ ሄዶ የሚሸቅ ነው። ያንን ዶላር የተጨነቀ አሜሪካዊ ውሃ እየረጨ ዶላር እንዲሰበስብ ያደረገው እሱ ነው። ያንንም ቤተክርስቲያን ያን ያስቁመዋለች ስለዚህ ልጅቷ ወደ አደባባይ ወጣች፣ ወደ አደባባይ ወጣች። ልጁ ደግሞ አባቴን የማወቅ መብት አለኝ ብሎ አደባባይ ወጣ። ማለት በቃ ሁሉን ነገር ትቶ፣ ሁሉን ነገር ጥሎ ወደ አደባባይ ወጣ። እሷን ደግሞ ልጇን ብቻዋን አሳድጋዝ ያደርሳለች። ልጁን ማየት እንችላለን፣ ማየት እንችላለን። ልጁ የሚናገረውን እንስማ፣ ይናገራል። ድምፅ ስጠው፣ መስማት እንችላለን። ከነስሙ ከነ አባቱ ይናገራል። እሺ ወንድም አለም። ስሜ አብረሽ ደበበ እስጢፋኖስ ይባላል። የእናቴ ስም ዘማሪት ዮርዳኖስ ደረጀ ትባላለች። አይሰማ። ተወልጄ ያደኩት አዲስ አበባ ሲሆን እድሜ አስራ አምስት ነው። ሰላም፣ ስሜ አብረሽ ደበበ እስጢፋኖስ ይባላል። የእናቴ ስም ዘማሪት ዮርዳኖስ ደረጀ ትባላለች። ተወልጄ ያደኩት አዲስ አበባ ሲሆን እድሜ አስራ አምስት ነው። እናም የሰባተኛ ክፍል ተማሪ ነኝ። ዛሬ አንድ መልእክት ይዤ እመጥቻለሁ። መልእክቱ ለቄስ ደበበ እስጢፋኖስ ይድረስ። መልእክትም የሚሆነው እኔም እኔ እንደ ጓደኞቼ አባቴን ማወቅ ስለምፈልግ መልእክቱ እንደደረሰ የአባትነት መልእክት እንደዚያ ስለሰለሽ በሉ እግዚአብሔር ስም ጠይቃለሁ። አመሰግናለሁ። አለቀ። ወደ ላይ አምጣው። በቃ አለቀ። ስለዚህ ልጁ የመጠየቅ መብት ስላለው ነው የጠየቀው ማለት ጠየቅ አሁን፣ አንዳንድ ሴቶች በጣም ብዙ ሴቶች እኔ የኢትዮጵያ ሴቶች ምን እንደነካቸው አላውቅም። ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ነው የሚሉት። ምላሳቸው ላይ ምን አይነት የስድብ መንፈስ እንደተጫነ እግዚአብሔር ይወቅላቸው። እንዲህ አይነት ባሌ የብልግና ዘመን አላየሁም። አብዛኞቹ ያልወለዱ ይመስሉኛል። የወለዱትም ደግሞ ሲበዛ ጨካኞች ናቸው። የርኅራኄ የሃይማኖት መንፈስ የሌለባቸው ነው ያየሁት። እና ልዩ የመጠየቅ መብት ይህንን ያየው የሀገረ ስብከቱ ደግሞ አቡነ ፋኑኤል የሚመሩት የዋሽንግተን ዲሲው ሀገረ ስብከት ደግሞ ጥያቄ አቅርቧል ማለት ነው። ለቀሲስ ደበበ ኦፊሻሊ ደብዳቤ አቅርቧል፣ በደብዳቤ ገልጿል። ለመላከ ሰላም ማን ነው? ቀረብ አድርግልኝ። ወይዚ ያነቧሉት ኦኬ። ለማላከል ጽዮን ቀሲስ ደበበ እስጢፋኖስ ደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ አሌክሳንድሪያ ቨርጂኒያ። ጉዳዩ በማህበራዊ ሚዲያ እርስን በተመለከተ ስለቀረበው ክብረ ክህነትን የሚመለከት ጉዳይ ይመለከታል። ክብረ ክህነት። አንዳንድ እናቶችም ዛሬ ደውለውልኝ ነበር። አባገሌ ወልዶ የለም እንዴ እንትና ወልዶ የለም እንዴ እነሱ ለምን አይጠየቁም ይለኛል። እኔ ስለ ራሴ ስለማውቀው እንጂ ያዋለዳችሁ ሌሎቻችሁ መተየት ትችላለን እና ሌሎችም ደግሞ የወለዱ ሰዎች ወጥተው መጠየቅ መብት አላቸው ጳጳስ ነው ቄስ ነው ዲያቆን ነው የሚባል ነገር ወጣችሁ የልጆቻችሁን የወተት የልጆቻችሁን መጠየቅ ትችላላችሁ በጣም ሀብታሞች ናቸው ደግሞ ሲበዛ ሀብታሞች ናቸው ይሄ መኖክሲ አካባቢ ያለው ሀብት ሀብት አደለም ሀብት አደለም ወጣችሁ ጠይቁ ወጣችሁ ጠይቁ እንጂ እኔ ላይ ወጣችሁ አታለቃሱ እኔ ስለማውቀው ነው የማወራው ይሄ መልእክት ላስተላልፍ። ይሄ ነው ደግሞ ያው ትናንትና የተነበበ ስለሆነ ይለፍ፣ ግን መልእክቱን በደንብ ግልጽ ነው ብዬ አስባለሁ። እገሌ ምን ተናለው እኮ እገሌ፣ እኔ ማስረጃ ከሌለ መረጃ ከሌለ እገሌ ከእገሌ ወልጅ ላይም ብላ እስከመጣች ድረስ ምን ይዤ እንድቀርብ ነው የምፈልጉት? ኮሜንታተሮች፣ እባካችሁ እባካችሁ፣ አንዳንዴ ከልብ ሆናችሁ ብትሰሙ ከልብ ሆናችሁ ብታዳምጡ ደስ ይለኛል። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ብቻ ቆዩ ቤተክርስቲያን ከሌለች መምጣት አንችልም። ስለ ቤተክርስቲያን ልንጸልይ ጸልዩ። አቤቱ እባክህ አብያተ ክርስቲያናት እንዳይቃጠሉ አንተ ስም የተሰሩት አብያተ ክርስቲያናት ሁሉ እንዳይቃጠሉና እኛ ክርስቲያኖች ሰብሰቢያ እንዳናጣ መግቢያ እንዳናጣ ስጋህን ክቡር ደምህን የምንቀበልበት ቤት እንዳናጣ አንድ ላይ ተሰብስበን አምልኮትክን የምንገልጽበት ቤት እንዳናጣ በአንድ ላይ ተሰብስበን አለወንጀልክን የምንማርበት አውደ ምሕረት እንዳናጣ ልደትህን የምናከብርበት በዓልህ ጥምቀት በዓለ ጥምቀትህን የምናከብርበት ስቅለትህ የምናከብርበት ትንሣኤህን የምናከብርበት ስምህን የምንቀድስበት ክብርህን የምንወርስበት ቤተ ክርስቲያን እንዳናጣ እባክያል ልናለቅስ ልንጸልይ ይገባል። ምዕመናን የቤተ ክርስቲያንን ፍቅር ያለቀስንም የጸለይንም እሱ ልንነግረው ይገባል። ዘመኑ አስቸጋሪ ዘመን ነውና፣ ዘመኑ ዘመን ነውና አስቸጋሪ ስለሆነ እችን ቤተ ክርስቲያንን እንዳናጣ፣ እችን ቤተ ክርስቲያንን ልንጸልይባት ብቻ ሳይሆን ልንጸልይላትም ይገባል። አሁን የተሰበሰብ ልንጸልይባት ነው፣ ግን ስላለች ነው የምንጸልይባት ቤተ ክርስቲያን ሰላም እንዲያን የሚለው ጸልዩ ቤንተ ቤተክርስቲያን ቤተ ክርስቲያን ስለ ቤተ ክርስቲያን ሰላም ጸልዩ። ራቱ አጓ ካልተጠበቀ እኛ በቤተ ክርስቲያን ጸንተን አንኖርምና። ና ፍቅር ያስለቅሳል። የእናት ፍቅር በቅርብም በሩቅም ሆኖ ያስለቅሳል። ደስታም ያስለቅሳል። ዘንም ያስለቅሳል። እኔ እናንተን ሳያችሁ ተሰብስበን በአንድ ላይ ሳያችሁ እግዚአብሔር አምላክ መድሃን ያለ እቺን መሰብሰቢያ ቤተ ክርስቲያን ባይሰጠን ኑሮ የት እንሰበሰብ ነበር? የሚለው ልቤ ገብቶ ነው። አሁን በቃ ይችን ሰርቶልን ሰጥቶን በደሙ በመስቀሉ ባርኮ ሰጥቶ ነው እንሰበሰባለን። ዛሬም ነገም፣ ሳምንቱ እንሰበሰብባታለን። ፍቅሯ ያስለቅሳል። ስለምናገኝባት ማን ከለከልባት ቤት ወተንም እንገባባት ቤት ላኩ የለንም እንኳን በሕይወታችን በሞታችን እኮ ንቂቱ ቤታችን እች እኮ ናት። አባቶቻችን እኮ እዚህ አጥር ነው ያሉ፣ በዚህ ቅጥር እኮ ነው ያሉ። አባቶቻችን እኮ አጽማቸው እዚህ ቤት ቤተክርስቲያን ቅጥር እኮ ነው ያለ። እቺ ቤተክርስቲያን ባትኖር ኑሮ አባቶቻችን እናቶቻችን የት ይቀበሩ ነበረ? ያስለቅሳል። ያስለቅስም ቤተክርስቲያን ፍቅር በጣም ነው የሚገርመኝ። በጣም እመና ከዚህ ስንመጣ ብዙ ነገር ነው የምናገኝ አዋንን እናገ እንገኛለን እኛ ሕያዋኑ ብቻ እኳ አይደለም የምንገናኝባት በዚህ ቤተ ክርስቲያን። በሕይወት ያለነው እኛ ብቻ እኳ አይደለንም የሞቱትን ወገኖቻችን ሁሉ እኮ ከዚህ መጥተን ሰላም ብለናቸው እኮ ነው የምንሄድ። እስኪ ሁላችን ብንጠየቅ አባታችሁ የት ነው ያለ፣ እናታችሁ የት ነው ያለች፣ ወንድሞቻችሁ የት ነው ያሉ፣ እህቶቻችሁ የት ነው ያሉ ብንባል አሁን መልሳችን ሁላችን ከቤተ ክርስቲያን ነው የምንል እኮ ይህ አስለቅስም። እንደዚህ ፍቅር አባትሽ የት ነው ያለ፣ አባት የት ነው ያለ፣ ባል ቤተ ክርስቲያን እኮ ናት ፋ አድርጋ ስንሞትም ሕይወትም እያለነ በሞታችንም ሁልጊዜ መኖሪያችን መግቢያችን አባታችን የእናታችን ቤት መሆኗን የምናውቀው በሕይወታችንም በሞታችንም እሷን ጋር ነው ያለ ና ፍቅሯ ልዩ እኮ ነው። ፍቅሯ ልዩ ነው። እንዴት እንደሚወደን መድኃኔ ዓለም ክርስቶስ በስጋችሁም በነብሳችሁም ምሩባት ብሎ ይፈቀደልን፣ ትልቅ ፈቃድ እኮ ነው የሰጠን በስጋችሁም እንደ የተሰብሰቡባት ጸልዩባት፣ ቀድሱባት ብሎ የሰጠን በነብሳችሁ ቅዱስ ሥጋውን ክቡር ደሙን ተቀበላችሁ የዘላለም ህይወትን አገኙባት ብሎ ህይወት ቤት እኮ ናት። ቤተ ክርስቲያን ባትኖር ምን እንቆረባለን? መቁረቢያ እኮ የለንም። እሷ እኮ ናት መቆረቢያችን። መጠመቂያችን እኮ እሷ ናት እንዴ ተወለድንባት እኮ ርስት ሁላችን ብንጠየቅ አሁን የክርስቶስ ቤተሰቦች ይችላል ተብለን እንጠራለን። የእግዚአብሔር ልጆች እንባላለን። ከእግዚአብሔር የተወለድንባት ርስት እቺ ናት።